ሰኢድ እየመሳል እንድርወልልሽ ነብሩ ሰይር መሳል እያንገለታታ እያንገለታታ እያንገለታታ መስተዋት አቅርቦ ይሄን በልልኝ መስተዋት አቅርቦ ይሄን በልልኝ። እንዴት ያለው እንዲም ነው ሀድራ የሚልልኝ እንዴት ያለው እንዲም ነው ሀድራ የሚልልኝ። ወርቅ ያዘሳራል

ማለት እና ማለት የሚባል አደጋ ስመ ደሴን ዝናብ ጣለው፣ ቦሩን አለፈበት፣ ደሴን ዝናብ ጣለው፣ ቦሩን አለፈበት። አስታውቅ የለም ወይ ያርከፈከፈበት፣ አስታውቅ የለም ወይ ያርከፈከፈበት። እሞተ ቃቅሞ ወንድሙን ታማውም

ላይ ቁሟል ዘበኛቸው፣ ገረዲ አፋፉ ላይ ቁሟል ዘበኛቸው፣ ገረዲ አፋፉ ላይ ቁሟል ዘበኛቸው